በርበሬ ስላለው አልጨመርም። እሺ ይሄ ቀይ በርበሬ የሚያቃጥል ነው። አንድ ትንሽ እየጨመቁ ቀድም እንዳያችሁ እሱ ያቃጥላል። ሶርባይታይም ትንሽ የበበሉስን በቆሎ እንጨምርበታለን። በቆሎ እንጨምርበታለን። ቤተሰብ ከናንተ የሚጠበቀው እስከ መጨረሻ መቻነው እሺ ቤተሰብዬ፣ አሁን ይህን በስሏል። እሺ በጣም በቆንጆ ሁኔታ በስሏል ማለት ነው። በል እሺ ከዛ ከዛ ይሄንን የቀቀልኩትን የቀቀልኩትን ድንች እዚህ ጋር ይጨምርበታል። እሺ ቤተሰብ እሺ ዲኒቹን እጨምርበታለሁ ማለት ነው።

ላይ ጨው ስለጨመርኩበት መጀመሪያ ስጠቅም አሁን ጨው አያስፈልገውም ማለት ነው። እንግዲህ እንደ ቤተሰባችሁ ነው። ጨው ይወዳሉ አይወዱም በሚለው ያው የኔ ስለማይወዱ ይወዱ አልጨመርኩበትም። ላይ ብቻ ጨምሬአለሁ ግን ያለው ጨው እሺ ቤተሰብዬ፣ እሺ እዚህ ጋር ደግሞ የሰራውትን አግዱኒ አለ፣ ኮስበራ አለ፣ ሸበጥ አለ፣ ናና አለ። እሺ ይበዛይም አይበዛም ሁን እስኪ በእናንተ የሚጠበቀው ጭሩሳችሁ ማየት ብቻ። ቪዲዮ እንደሰማችሁ ከሆነ ቆንጆ ነው፣ በጣም ይጣፍጣል። በዛም ለጾም ምግብ ነው ለክርስቲያኖች። እሺ ኦርቶዶክስ የሆናችሁ ሰርታችሁ፣ ምንም ነገር ጨው የሚባል ምንም ነገር ጨው ስላችሁ፣ የጾም ምግብ የጾም ቅልቅል አልተጨመረበትም። እሺ ቤተሰብ ገዳዳ እና በጣም እንደምትወዱት ደግሞ ተስፋ አደርጋለሁ። ቆንጆ ነው። እሺ ቤተሰብ አሁን ወደ መጥበሻው መጥተናል ማለት ነው። በጣም ይጣፍጣል ግን እውነት ለመናገር ዝም ብዬ ከቅንጭላቴ ያውጥቼ ነው የሰራሁት ማለት ነው። ይሰሩማ አላየሁም። በጣም ይወዱታል እነሱ። መቼ ቀመሱ ካላችሁን፣ በቀደም ሰርቼ የነበረ በጣም ቆንጆ ነው ብሎ ሲሉኝ ደግሞ እኔ እስኪ ለጎረቤት ወይም ለዘመድ ወዳጅ ለምን ለጓደኞች ያላሳዩ ይሄ መጣውላቸዋል። እንግዲህ ሞያ በልብ ነው

ቤተ ዘመድ በጣም ቆንጆ ነው፣ በጣም ያምራል፣ ደስ ይላል። ማለት ለመናገር በጣም በጣም አሪፍ ነው። እሺ ውዶች በጣም በጣም ልዩ ነው። እሺ ልዩ ነው፣ ልዩ ነው ዋ